ኢንትሮዳክሽን ነው እማዬ፣ ሮማን ሌባ ናት። ምን ምንድን ነው እሱ? አየሽ ሩታ ልብስሽን የወሰደችው እሷ ናት። ደግሞ ይን ልብስ የለም አልገባኝም። ሮማን የሁላችንን ልብስ እያወጣች እየለበሰች ነው። አታደርገውም። በአይናችሁ እያያችሁ እኮ ነው እማዬ። የሩታንም ሹራብ ሌሎችም ልብሶችን መኝታ ክፍሉ አግኝቻለሁ። ኧረ እኔ ሌባ አይደለሁም ፍቅር። አፍሽን ዝጊ ሮማን፣ ሁሉንም እያየን ነው የምትሰሪውን ስራ። አሁኑኑ ከዚህ ውጭ። ፍቅር ተረጋጊ። አንቺን ወሳኝ ማነው ያደረገው ሮማን? ለምንድን ነው ፍቅር እንደዚህ የምትልሽ? መኝታ ቤት የሩታ ልብስ ስላገኘች ነው እንደዚህ የምትሆነው። የሩታ ልብስ አንቺ ጋር ምን ይሰራል ሮማ? ማሚ እኔ ነኝ ልብሱን ለሮሚ የሰጠኋት። ምን? አዎ ለሮሚ ብዙ ልብሶችን ሰጥቻታለሁ። ማሚ አሁን ሹራቡ ጠፍቶብኛል እያልሽ አልነበረ እንዴ? አዎ ግን ደግሞ ለእሷ እንደሰጠኋት ረስቼው ነው። በይ ፍቅር ሮማንን ይቅርታ ቢያት። ከዚህ በኋላ ስታስጨንቀት እንዳላይሽ። ረ ነው ሩታ? አዎ ነው ግን ሩታ ይሄንን ልብስ ብዙም አልወደድኩት። እጅልሽ የማለፍሽው ከሆነማ ችግር የለውም። አስመሳይዎች። የት ነበርሽ? ውጭ ነበርኩኝ። ውጭ ምን ትሰሪ አለሽ? ከአሹ ጋር እያወሩ እዚህ እኮ የተቀጠርሽው ስራሽ እንድትሰሪ ነው እንጂ አሹ እንድታወሉ አይደለም። ከማንም ጋር ብታወሩ አንቺ ምን አገባሽ ሩታ። አንቺን አይመለከትሽም። ልጅቷን ዝም ብለሽ እባካችሁ በእኔ ምክንያት አልተጫሉት። አንቺ ጫማ ስትነኪ እንዳለሽ፣ እንኳን ጫማ መንካት ስትናገሪ እንዳለሽ። አንቺን አይመለከትሽም፣ በማያገባሽ አትግቢ። እናንተ ልጆች ምን እያደረጋችሁ ነው? እማዬ ፍቅር፣ ምን ብዬሽ ነበር? ምን አልሽኝ? እማዬ አታያቸውም? እንደ ለሁለት ሆኖ እኮ ልደረድቡኝ ነበር። አውቃ ነው ማሚ፣ አሁንም ቢሆን ሮማን ማሰቃየት አላቆመችም። እማዬ፣ አውቃ ነው እኔ ምንም አላደረኩም። እናንተ ልጆች እንዳለ ሽቆ ኧረ በሰዓቱ ነው ያመጣሽልኝ ይህን ሀሳብ አመሰግናለሁ ደግሞ ቅድም ከሩት ጋር ስትጨቃጨቁ ሰሞኑን አረ ከእሷ ጋር ምን ብዬ ጫጭኋለሁ ፍቅር ናት እንጂ ቆይ እሷ ምን ልሆን ነው የምትለው? ዝም ብላ ከመሬት አነስታ ነገር ትፈልገኛለች አይ ፍቅር ቆይ እንዲህ ሰው ከልጅነት እስከ እውቀት እንደዚህ ይሆናል ቆይ ከልጅነት ጀምሮ ነው ነዊሳሁን ነው እንደዚህ ይሆነችው ምን አውቅያሹ

ሮማንም እኔ ሌባ አደለሁም፣ አፍሽ ዝጊ። ሁሉንም እያየ እንደው መሰሪ ስራ አሁንም ከዚህ ውጭ የፍቅር አንቺ ቦታን ማን አደረገች እያለች እናቷ ትቆጣታለች። ሮማል መኝታ ቤት የሮታ ልብስ ስላገኘች እኮ ነው እንደዛ፣ ምን ታደርገኝ የሮታ ልብስ የአንቺ ልብስ ምን ያደርጋል? ማሚ፣ እኔ ነኝ የሮማን የሰጠኋት ያለች እንግዲህ፣ ሩታን እንግዲህ ፍቅር በሰራችሁ ስራ እያገዘቻት ነው። አሁን ሽራብ ጠፋብኛል ሻ ነበረም ግን ደግሞ የሰዋን እንደተጣጣቁ ደስቺ ነው። በይ ፍቅር የሮማን እቅድ ተጠይቂያት ካሁን በኋላ ስታስጨንቃት እንዳላይሽ ናራ ነው እንዴ ሩታ እያለች ፍቅርም በጣም ተናዳተ በሳይታያለች። ግን ሩታዬ ይሄን ልብስ እኔ ብዙም አልወደድኩትም ትላታለች። እንኪ እቺ ልብሽ ትላታለች ማለት ነው ማለት ለብሺው ከሆነማ እሺ እያለች እንግዲህ ፍቅርም አስመሳዮች እያለች እየሮጠች ትገኛለች ማለት ነው። ከዛም በኋላ የፍቅር ስራ ወደ ራሷን ተገልብጠዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። ያላችሁበት ሰላማችሁ ብዝት ይበለልን። ይህንን ቪዲዮ ከወደዳችሁ ትላይክ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ነባሮች፣ ኮሜንት አስተያየት በመግለጽ አስተያየታችሁ እንቀበላለን ማለት ነው። ዳይመንድና ቤዛ እንግዲህ ተያይዘዋል ማለት ነው። ዳይመንድን እናትሽን አሳይኝ እያለ ዳይመንድ ትንሽ ራቅ ይላል እያለችው ና እንሂድ እያለችው እያዋሸችው ትገኛለች። በወጥ መዷ በእጇ ይወጥቃል ማለት ነው። ነገር ግን እሱ ያመልጣል። ግን ጓደኛውን በወጥ መዱ ላይ ይወጥቃል ማለት ነው። ቤዛም ተንኮለኛ ስለሆነችም እንግዲህ ለዳይመንድ ሙዝ ልግዛ ለእናትሽ እያላት እያለ እሷ በመጀመሪያ ስልክ ደውላ እንግዲህ ወንድሟ እንግዲህ ታሸሸዋለች እናቷን ማለት ነው። እንግዲህ ሌላ ቦታ ምቶሽኝ ከሆነ ቆዳሽን ገፍፌ ሚጥሚጣ ነው ምናሰስበት እያላት ፈራህ እንዴ ካልፈራህ ዝምብለሄድ ዝም ብለህ ሂድ ለምን ታወራለህ? ትለዋለች እንግዲህ እናትሽ ታመሙ አይመስለኝም የት ነው ምቶሽኝ? እውነቱ ኡነቱ ንገርኝ ዳግመት አትጠራጠር ወደ ግቢ ነው ምንሄደው አለችውና ከዛም በኋላ እሷም ያው ሴራዋ እንደሆነ እንግዲህ ተንኮለኝ እንደሆነችም ስለሚታወቅባትም ቶሎ ብላ ወንድሟ ጋር ስልክ ለመደወል ታመራለች ማለት ነው። ሄለው ምንዲ እያለችው አንተ ቤት ነክ ወይ? ስትለው ጊዜ ከዛ በኋላ እሺ፣ ከዳይመንት ጋር እየመጣ ነው፣ ተዘጋጅ፣ ተጠብቀኝ ትለዋለች። እሱ ግን እናትሆን ተጠፋለች። ዳይመንት ስንት እንደሚያስገኝ ታውቃለህ አይደለም? ስለዚህ እሱን አፍነን እናስቀምጠዋለን በማለትም እንግዲህ ቤዛን የቤዛ ስራ ይገኛል ማለት ነው። ዳይመንድንም እንግዲህ ምንድነው እሱ ስትለው ጊዜ ይሄ በዛፍ እየየሽ ምንድነው ብለሽ ትጠይቅኛለሽ ሙዝናዋ እንጂ ዳይመንድ እናቴ ስለመጠየቅ በጣም አመሰግናለሁ፣ ትላለች እናትሽ ለመጠየቅ ፈልጌ አይደለም ግን አላመንኩሽም። እናትሽን እውነት ከታመሙ አሳክምልሻለሁ፣ ከዋሽሽኝ እኮ በጣም ነው የምጎዳሽ ይላታል ማለት ነው። ከዛ በኋላ ኦዳይ ምስትል አንቺ አሽቃባጭ እያላት እንግዲህ ነይ ንሂድ እያለ እየግፈተራት ትሄዳለች ማለት ነው። እንግዲህ አደይና ዴቭ በቃቻው እያለችው እንግዲህ ከዛ በኋላ ዴቭ ስትለው ጊዜ አቤት እያለ ወደኋላ ኋላ ተመልሰልና እንግዲህ ምንድነው እሱ በቃተው ምንም ስትለው ጊዜ በቃ በቃተው ማለት ምን ማለት ነው? ተኩታ በቃ አዳይ ምንድነው እያለ እኔኮ እኮ ያልገባኝ በቃ የሚለው ነገር ነው። ምንድነው በቃ ማለት ዴቭ ታስጨንቀኝ፣ በቃ ረስቸዋለሁኝ። ከዛም በኋላ ዴቭም ይስቅባታል ማለት ነው። እስኪ አስተውሽ፣ ምንድነው የረሳሹ? አንተ ደግሞ ድርቅ ካልክ አትመለስም። የውልሽ እንቼ ድርቅት ነሽ፣ ካልተውሽ መቼም ቢሆን አልሰማሽም በቃ እሺ እደውል ልካለሁ። እያለችም ባቡሬ በርካቶ ይወጣና እንግዲህ ሰላምታ ከተባባሉ በኋላ ሌሊ ቤት ና ስትል ጊዜ አዎ፣ ምነው አትገቡም እንዴ? ቆይ ልገባ ቸው እያለችው እንግዲህ ምንድነው እያለች እያለ ቅድም የሆነ ነገር ልትነግሪኝ ነበረ፣ እሱ ሰትናገሪ ሜረትቺ ወዴፍ ምንም ልነግርህ አልነበረም፣ ዝም ብሎ ነው የሆነ ነገር ልትነግረኝ ፈልጋ ተዎቹ ይላል። ቆይ እሺ የቤት ልጅ ምን እንደምትሆን ሁሉም ነገር ይስተካከላል፣ አንተ አትጨነቅ ይለዋል። ይስተካከላል ብዬ ተስፋ አደርጋለሁ፣ በደንብ ሁሉም ይስተካከላል። ግን አንተ ትንሽ እየዘገየ ይመስለኛል ይለዋል ባቡሌ። አዳይ ከልብ ታፈቅራት አለ ሲለው ጊዜ ይሄ ምን ጥያቄ አለው? በጣም እኮ ነው ምወዳት እና ታዲያ ምን እየጠበቅ ነው? በቃ አግባት ይለዋል ባቡሬ። አንተ ምንም ያሳስብህ ነገር አይመስለኝም። እኔማ አደይ ቀለል ያለ ነገር አትፈልግም። እናቷ ጋር ሄጂሽ ሽማግሌ ልኬ እናቷ ፈቃደኝ እምትሆን ነው የምትፈልገው። አንተ ሰውዬው እየቀለድክ ነው፣ እንደ ኢትዮጵያ ሴት እኮ ነው ያገባህ ያለው። እና ቢሆንስ፣ እና ከፋሚሊዎቹ ጋር ስት ጊዜ ነው የቆየው? ብዙ አመታት እዛ ነው የቆየሁት። አየህ፣ ለዛ ነው አደይ እኮ ሽማግሌ መላኬ። መላክ መጥፎ ነገር አይደለም። ማንኛውም ወንድ ሚያገባት የሚፈልግ ሰው ሽማግሌ ልኮ ነው እንጂ ሚያገባት ዝም ብሎ አይደለም ይለዋል። እየቀለድክብኝ ነው እንዴ? ስለዚህ እሺ ምንድነው የማደርገው? ይላል ዴቭ። ለባቡሬ ይጠይቀዋል ማለት ነው እስኪ የምታውቀው ነገር አዋጋኝ ስለው ጊዜ አዳይ ሚስቴር ልትሆን ፈልጋለሁ። እሷ ግን እኔ በማደረጋቸው ነገሮች ምንም ደስተኛ ልትሆን አትችልም። አታስብ። ግን መጀመሪያ አዳስ አዳይን የሚያሳስታት ነገር ማወቅ አለብህ። የሚያስከፋትን ነገር ሁሉ ብታክ ጥሩ ነው እያለ እንግዲህ እሺ ባቡሬ ገብቶኛል፣ ያለ ወደ ቤት አዳይ ሊጠይቅ ሲገባ ሊጠይቃት ነው። አይ ዴቭ እያለ ባቡሬ ስቅበታል። ቆይ ምንድ ነው የሚያስቅህ ሲለው ጊዜ አሁን የሚያዘዛትና የሚያስከፋት ነገር ማወቅ አለብህ አላልከኝም? እና ሊጠይቃት ነው። አይ ዴቭ ሴት ልጅ እኮ ደስተኛ ነኝ ትላለች እንጂ እንደዛ ነው እንደዚህ ብላ ምንም ነገር አትናገርም። አሁን ገብቶኛል እያለ ዴቭም በሳቅ እየሳቀ ነው። እኔ ራሴ መረዳት አለብኝ። ከፈለክ እኔ ማግዝሃለሁ። ከፈለክ አንተ እንዴት ነው የምታግዘኝ? በብዙ ነገር ሌላ የምታግዘን አለች። አታስብ ተባብረን አዳይን ደስተኛ እናደርጋታለን አመሰግናለሁ በምስጋና ብቻ አልፋታህም ይለዋል ግድ የለም እያለ እንዳትረሳ ይለዋል ዴቭ እና ባቡሬ ማለት ነው ምክራቸው እንግዲህ ደስ እያለ እያሳልፉ ይገኛሉ ማለት ነው በጣም በደስተኛ ሆኖ እንግዲህ ሁለቱም በደስታቸው ይቀራል ከዛ በኋላ እሮታ ግንጫኔ እና ጋሽ ዝም አይሉም የፈለጉት ቢያመጡ ይሄንን እሄድባቸዋለሁ እዛ አዳጋ የሚያመጣ ከሆነ ለምን እናትህን እዚያ ታመጣትን? አይሮታዬ እምዬ ከተማ መምጣት ትፈልገዋለች። ታድያ ምን ይሻለና? አታስቢሩቴ መሄድ ካለብኝ እኔ ራሴ እምዬ ሄጂን አያለው። እቅርታ፣ አሹ በኔ ምክንያት ነው ይሄ ሁሉ ነገር የመጣብህ ትላለች ሮማን። ሮማናችን ምን አጠፋሽ? ምንም ያደረግሽው ነገር እኮ የለም። ባይሆን ስራሽን በደብ ስሪና የነዛ ኬሲዎችን ማንነትሽን ማሳየት አለብሽ። ሁሉም ነገር አንድ በአንድ ነው ምነግራቸው እያለች ማግዛችው ነገር ካለ እኔም አሳውቅኝ ትላለች ሮማን ሩታ ማለት ነው። ዳይመንድና ቅምጥልና ኪንጎ እንግዲህ የአባቷ ኑዛዜ ሄዳ ኤዛ እንግዲህ መናፈሻ ላይ ቁጭ ብሎ የአባቷ ኑዛዜን እየተቀበለች እያነበበች እንባ በእንባ ሆና እያለቀሰች ትገኛለች ማለት ነው። ከዛም በኋላ ለአንቺን ቤት ከመሆን እዚህ ውጭ ይሻላል። እዚህ ሰሞኑን እንክብካቤ አብዝተሃል ትለዋለች ማለት ነው። ባቡሬ ከእናቱ ጉርሻ ምግብ እየበሉ የተጎራረሱ ብላለኝ የኔ ልጅ ትለዋለች ማለት ነው። ከዛም በኋላ ባቡሬ እማዬ እስር ቤት ሆኜ ይሄ ያንቺ ጉርሻ ነበራ የናፈቀኝ ትላለች ይላል ማለት ነው። እቅርታ ልጄ ይሄንን ሁሉ ነገር በኔ ስራ ነው ትለዋለች ማለት ነው። ከዛ በኋላ እሷንም አይ ልጄ እንደዛ ይሆናል ብለህ ነው የኔ ጥፋት ነው ትላለች ማለት ነው ትለዋለች ማለት ነው እንግዲህ እንቀመጠለም የአባቴን ኑዛዜ ሁሉም ነገር ስሰማው እንባበንባ እያለቀሰች እንግዲህ የባቡሬና የባቡሬ እናትን እናትሽ እንደሆኑ እወቂ እያለ እንግዲህ ኑዛዜውን አባቷ ተናዞላታል ማለት ነው። እሷንም ዳይ ጎንም እንግዲህ አባት ውይህትና ወንድም ስላገኘሽ በጣም ደስ ብሎኛል፣ አንተም ከጎኔ ስለሆንክ እኔ በጣም ደስ ብሎኛል ትላለች። የዛሬ የነበረን ቆይታ በዚሁን አበቃለን በቀጥታ እስከምንገናኝ ቻርሳን ብቱን ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ውስጥ ሰናበታለሁኝ።